ቬይትናም ከዚህ ከኤሽያ ሀገሮች አካባቢ ላይ በጣም በአጭር ጊዜ ተነስታ በቀጣይነት እና በተከታታይነት እድገቶችን እያስመዘገበች አሁን ወደ ሚድል ኢንካሙ የገባች፣ እቅዳቸውን ደግሞ ስናይ በጠረ ጊዜ ወደ ከፍተኛ ገቢ ሀገራት ለመቀላቀል እየሰራች ያለች ሀገር ነች። በብዙ ነገሩ ከኢትዮጵያ ጋር ያመሳሰላታል እቺ ሀገር። በጀግንነት ይታወቃሉ፣ ነጻነታቸውን በማስከበር ይታወቃሉ። ያው ኢትዮጵያውያንም እንደዚሁ ልቅኝ ያልተገዛ አፍሪካ ሀገር እና እነዚህ እነሱም ደጋግሞ ሲያነሱ ነበር በቪዚታችን ውስጥ። ሁለተኛው እንግዲህ በግብርና ልማታቸውን በተለይ በማዘመን ነው ትልቁን እድገት ያመጡት። ቬይትናም ብዙም የማትታወቅ ሀገር ነበረች። ግን ባለፉት ሀያ ሰላሳ ዓመታት ባደረጉት ግብርና ላይ በሰሩት ስራ አሁን በዓለም ላይ የቡና ቁጥር ሁለት ቡና አምራች ና ላኪ ናቸው። እኛ ከእነሱ ተከትለን ሶስተኛ ላይ ነው የምንገኘው። ቡና፣ ሩዝ፣ አትክልትና ፍራፍሬ ከግብርናው አንጻር ይህንን ይዛሉ። ከማኒፋክቸሪንግ አንጻር ኤሌክትሮኒክስ ና ቴክስታይል አካባቢ ላይ ትልቅ አቅም አላቸው። በተለይ ወደ ግብርናው ስንመጣ እንግዲህ ቡና ወደ አራት ቢሊዮን ዶላር ነው እነሱ ኤክስፖርት የሚያደርጉት። ብዙ ልምዶችን ልንለዋወጥ እንደምንችል እንዴት የቡና ሲስተማቸውን ሞዴርናይዝ እንዳደረጉ በጣም ከፍተኛ ምርታማነት በሄክታር የሚያገኙ ሀገሮች ናቸውና፣ በውይይታችንም ወቅት አንዱ ያነሳ ነው ይሄ ነው። ሁለተኛው በተለይ የምግብ ዋስትናን ከማረጋገጥና ና ሩዝን በተለይ ወደ ኤክስፖርትም ከመውሰድ አንጻር ትልቅ ስራ ነው የተሰራው ወደ ሰባት ሚሊዮን ሄክታር መሬት ላይ ሩዝ ያለም አሉ ወደ 24 ሚሊዮን ቶን ነው። ሩዝ የሚያመርቱት እንደ ኢትዮጵያ እንግዲህ እኛ ባለፉት ሁለት ዓመታት ወደ አንድ ነጥብ ስድስት ሚሊዮን ሄክታር ላይ ሩዝ ማምረት ጀምረናል። በተለይ በሩዝ ልማት ላይ ክቡር ጠቅላይ ሚኒስትራችንም የጠየቁት በስንዴ የሰራነውን ስራ ሩዝ ላይ ለመድገም እየሰራን ባለንበት ሁኔታ ላይ ከእነሱ ልምዶችን ለመውሰድ ነው አንዱ ተነጋገር ነው እና እነሱም በዚህ ፈቃደኝነታቸውን ገልጸዋል። እንግዲህ እነሱ በጣም ረጃጅም ትላልቅ ሜኮንግ ዴልታ የሚባል ትልቅ ወንዝ አላቸው። ከዛ ነው ሩዙ አብዛኛው። እዚህ ፐዲ ራይዝ የሚባለው ውሃ ላይ የሚተከል ሩዝ ነው። አፕላንድ ራይዝም አላቸው ተራራ አካባቢ በተለይ በተሰሩ ጠረጴዛ ርከል ላይ ሩዝ ያመርታሉ። በቂ ሞስቸርና ዝናብ ስላላቸው በተለይ አፕላንድ ራይሱም ለእኛ ይሆናል። ፐዲ ራይሱ ደግሞ በተለይ ሰፋፊ ውሃ ባሉበት አካባቢ ላይ የበለጠ ደግሞ ይሄ በቴክኖሎጂ ቫሉ አዲሽኑ ላይ ሩዝ ላይ ከሰሩት አንጻር በቀጣይነት በስፋት እንሰራለን ብለን አብረን የተነጋገርነው እና የተስማማነው ከዚህ ከሩዝ ምርትና ቫሉ ቼን አንጻር ነው። ከአትክልትና ፍራፍሬ አንጻር ከነሱ የሚወሰደው ልምድ አትክልትና ፍራፍሬን ማምረት ብቻ ሳይሆን ከቀበሌ ጀምሮ የኮልድ ቼን ሎጂስቲክሱን በጣም ኔትወርኩን ሰርተውታል። ቀበሌ ላይ ያለው የሚመረተው አትክልትና ፍራፍሬ እንዳይበላሽ ኮልድ ስቶሬጅ ያላቸው ወይራው ሲንጉ ላይ ሰርተዋል። ከዛ ደግሞ በኮልድ ቼን ሎጂስቲክስ መንገድ ላይ እንዳይባክን ይሄ ድህረ ምርት ብክነት የሚለውን ነገር ቀንሰው ፍሬሽ ፍሩት ነው ኤክስፖርት የሚያደረጉት እና እኛ ገና የሆርቲካልቸር ልማቱን ከአበባ በስተቀር ሌሎቹ ትንሽ ኦርጋናይዝ የማድረግና የመሰብሰብ መሰረተ ልማት የመገንባት ስራዎች ስለሚጠይቅ አጠቃላይ ከግብርናው አንጻር በቡና በሩዝ ልማትና በተለይ በአትክልትና ፍራፍሬ ብዙ የምንማራቸው ነገሮች አሉ። ከነሱ እንግዲህ ታዳጊ ሀገሮች እንደመሆናቸው አሁን በፒ ፎር ጂም አንድ ፕላትፎርም መስራች ሀገራት ነን። ልምዳቸው ለማካፈል ፈቃደኛ እንደሆኑ ነው ያናገር ናቸው የስራ ላፊዎች በሙሉ የገለጹልን። እንግዲህ ከግብርናው ባለፈ በቪዚታችን ወቅት ያየ ነው እነዚህ በክሊን ኤነርጂ ላይ ሲሰሩ የነበረው ሶላር ፓነልስ አካባቢ ክቡር ጠቅላይ ሚኒስትራችን ያዩት ዓለም ላይ እንግዲህ በአሁኑ ሰዓት ዓለም እየሄደች ያለችው ወደ ክሊን ኤነርጂ ወይም ደግሞ ንጹህ አየር ንብረትን የማይበክል ኤነርጂን የማልማት ጋር ነው። ኢትዮጵያ ከዚህ አንጻር ያው ዳይቨርሲፋይ ማድረግ ነው የምንፈልገው እንጂ የእኛ ቤዝ ላይን ዘጠና ስምንት ከመቶ ሀይድሮ ነው። እሱ ማለት ክሊን ኤነርጂ ነው። አየር ንብረት ይበክል አይደለም። ግን ሀይድሮ ብቻ በቂ አይደለም። ተርማል፣ ጂኦተርማል፣ ሶላር የጀመርናቸውን ስራዎች ከማስፋት አንጻር ያየነው ነው ፕሮጀክት በተለይ ኢትዮጵያ ሀዋሳማ እየጀመረ ያለበት ሁኔታ ስላለ እሱን ሰፋ አድርጎ እንዲሄድ ነው ክቡር ጠቅላይ ሚኒስትሩ እንከሬጅ ያደርጓቸው ያበረታቷቸው ብሎ መውሰድ ይቻላል። ከዛ ባለፈ በከተማ ልማት ያየ ነው የስማርት ሲቲ ግንባታቸው የስማርት ሲቲ ፕሮጀክት፣ የዚህ የኦሽን ሲቲ ፓርክ ያየ ነው። በጣም የሚገርም ነው። እንግዲህ እነዚህ ሰዎች ወደ ሚድል ክላሱ ሚድል እንካሙ እየበዛ ባለበት ሁኔታ የድሮ መሀል ያለው ከተማ እንዳለ ሆነው በጣም ትላልቅ እነዚህ ገቢ ያገኙ ዜጎቻቸው ወደ ሌላ ሀገር ሳይሄዱ እዚሁ የሚኖሩበት አይነት ከተማ ነው እየመሰረቱ ያሉት እና ይሄ ሀብትም ማቆየት ነው በአንድ በኩል። ሁለተኛ ደግሞ ሌላው አገር ደው የሚመኙትና ሚያዩትን እዚያው ሀገራቸው እየገነቡ ያሉበት ሁኔታ ነው ያለው። ስማርት ሲቲ ግንባታቸው ሁሉን አቀፍ ነው። መሰረተ ልማቱ ይሄ አረንጓዴ የአኗኗር ዘይቤን ውሃን ኢንተግሬት የማድረግ አርቲፊሻል የሆኑ የውሃ ትናንሽ ሐይቆችን ጀልባ የሚሄዱባቸውን የመፍጠር እነዚህ ማለት እንዲህ ከኔቸር ጋር የተዛመደ አይነት አኗኗር ዝም ብሎ ህንፃና ግርግዳ ብቻ ሳይሆን ያ አይነት የህይወት ዘይቤ ዩኒቨርሲቲ አለ፣ ትምህርት ቤት አለ። ሰው ያስፈልገዋል ብለው ያሰቡትን ነገሮች በሙሉ በዚህ ውስጥ ኢንተግሬት አድርገዋል። እና አይቲንክ በዛም ኤሪያ ኢትዮጵያ አሁን እያደረገች ካለችው የኮሪደር ዴቨሎፕመንት ስራ ጋራ እንዳለ ኮፒ አድርገን የምንወስደውም ነገር ባይሆን ግን የምንወስዳቸው ኤሌመንቶች የምንማርባቸው ነገሮች አሉ። እና በአጠቃላይ ሳየው የ በተለይ የፒፎርጂ ሰሚት ደግሞ በሚቀጥለው አመት ሀገራችን ነች የምታዘጋጀው ና የነበረው ቆይታ እየሰሩ ካሉ ስራዎች ልምድም ከመውሰድ በተለይ ደግሞ በዚህ አብረን ባለንበት ፕላትፎርም ላይ ደግሞ የበለጠ ልምዶችን ለመለዋወጥ ያገዘ ና አሁን ከስምምነት አንጻር በተለይ በትምህርትና በስልጠናው ዘርፍ እና በንግድና በኢንቨስትመንት ዘርፎ አብሮ ለመስራት ስምምነቶች ተፈራርመዋል። በጣም ትልቁ ነገር የኢትዮጵያ አየር መንገድ ቀጥታ በረራ ወደ ቬይትናም ኦሎሞስት እያረገ ነውን ለዛ የሚሆን የአቪሽን ስምምነት እየተፈረመ ያለበት የተፈረመ ና ልውውጥ የተደረገበት ሁኔታ ነው ያለው። እንግዲህ የአየር መንገዳችን በጣም ሩቅ የሚባሉትን እንዲህ አይነት ሀገሮች ጭምር ኢትዮጵያን ብቻ ሳይሆን አፍሪካን ኮኔክት እያደረገ ነው። ይህ ደግሞ ለእኛ ትልቅ እድል ይፈጥራል። ቅድም ያልናቸውን ኤክስቼንጆች ሁሉ ለመፍጠርና በአጠቃላይ መጨረሻ ላይ ከነሱ ልማት ክቡር ጠቅላይ ሚኒስትራችንም ሲያነሳላቸው የነበረው የቀጣይነት ጉዳይ ነው። በቀጣይነት ስራዎችን ሳይቆራረጥ በአንድ ህሳቤ መምራት ከተቻለ እንዴት በአጭር ጊዜ ከድህነት ወደ አደገ ኢኮኖሚ መሻገር እንደሚቻል ማሳያ ሊሆኑ የሚችሉ ናቸው። ከዚህ አንጻር እኛ ሀገር የሚወሰደው ነገር ምንድን ነው? አንዱ የገነባውን ሌላ እያፈረሰ ወደ በለጸገች ኢኮኖሚ ሀገሪቷን ማስገባት አይቻልም። አንዱ የገነባው ላይ ሌላው እየጨመረ እየደመረ ሲሄድ መሆኑን ነው ከነዚህም ሀገሮች ከሌሎች የምንማረው። ስለዚህ ከዚህ አንጻር እንደ ፓርቲም፣ ከዚህ አንጻር እንደ መንግስት የሰሩትን ነገር እንደ ልምድ ሊወሰድ ይችላል። እንግዲህ ሁለታችንም ከጀግንነት አንጻር ተመሳሳይ አቋምና በጣም የውጭ ጠላትን ከመመለስ አንጻር ትልቅ ምሳሌ ያለንን ግን ውስጣቸው ደግሞ ለስራቸው በዛው ልክ አንድ ላይ ቆሙ ነው አገራቸውን እየገነቡ ያሉት። ከኛ አንጻር በዚህ ጉዳይ ላይ ትንሽ ሕዝባችንም የተለያየ የፖለቲካ እይታና አላማ ያላቸውም ፓርቲዎችም ቢሆኑ አገር በቀጣይነት ካልተሰራ ሊገነባ እንደማይችል ከእነዚህ ሀገር አይነት ሀገሮች መማር እንዳለብን ነው ትልቁ እንደ ሌሰንም እንደ ልኡካንም ካየናቸው ትልቁ ሳቢዎች ውስጥ አንዱ ይሄ ነው፣ ቀጣይነት የሚለውን ነገር